ያማን ምንም ባልገመተውና ባልጠረጠረው ባልጠበቀው መንገድ ከገዛ አባቱ ጋር ቀኑን እያሳለፈ ነበረ። ብዙ ነገር ነበር ጉቨን እየመከረው የነበረው። ያማን አንድ ምክር ሩያ ጋር ስለተኮራረፈ ቀኑን ሙሉ ደብሮን ነበር የዋለው። እንደዚህ ብዥ ብሎበት ሲመለከተው ጉቨን በእርግጠኝነት ላንተማ መድኃኒቱ ፍቅር ነው ብሎ ሩያ በተደጋጋሚ ስደውልለን ነበረ ስልኩን አንስቶ ጠራት። ከዛም በኋላ ሩያ አሁን ወደ ያማን እየመጣች ነው። ጉቨን ግን የያማንንና የሩያን ነገር ሲያስተካክል በቅድሳት እዚያ ያለችው ነስሊሀን ነበረች። ነስሊሀንን አሁን ቢሆን በውስጥ ልቡ በደንብ ያፈቅራታል። በቀጥታ ሁለቱንም ወደሚያገናኛቸው ለተወሰነ ጊዜያቶች ወደ ነበሩበት ቤት መጥተዋል። እዛ ሆኖ ብዙ ነገሮችን እየተመለከተ ነው ያለው። ፎቶዋን ይመለከታል። በተለይ አብረው የተነሱትን። ጉቨን እይቀጥልና የእሷ የሆነ ጌጥ አለው። እሱን ወደ አፍንጫው እያስጠጋ አሁንም እየተመሰጠ ነው፣ ብዙ ያስባል። በሌላ በኩል ሩያ ለያማን ከልቧ ብዙ ነገሮችን እየነገረችው ነው። አሁን እንዴነሽ እያላን ነው አሁን ደህና ነኝ፣ ደህና ነኝ። ታውቃለህ እንደገና ወደኋላ ተመልሼ ብዙ ነገሮችን ባስተካከል መናገር የሌለብኝን ነገሮች ባልናገር በቃ አንተ ያማን ብዙ ኃላፊነት አለብህ። ሳታስበው ለራስ ብዙ ኃላፊነት ሰጥተኸዋል። በቃ ብዙ ነገር ነው የምትጠብቀው። ገና ከመምጣት ቀን ጀምሮ ሁሉም ሰው ከአንተ የሆነ ነገር ይጠብቃል። ያማን ይሄን አትርሳ። ራስን እንደ አሊም ተቀበልከው፣ እንደ ያማንም በተመሳሳይ መንገድ ነው የሚያዩክ። በቃ አንዳንድ ጊዜ ለራስህ መኖር ያስፈልጋል። አሁን አንተ ወንድማቸው ነህ፣ ታላቅ ወንድማቸው። ለዛውም ብቻህን ሆነ ይሄን ነገር አትቋቋመው። ደግሞ ብቻህንም አይደለም፣ ቤተሰብ አለ። መሆን ያለበትን ነገር በሙሉ ማድረግ አለብህ። ለምን አንዳንድ ጊዜ ብቻህን ትታገላለህ? እያለች መከረቸው። በደንብ አድርጎ ይመለከ እንመለከታታለን አዎ፣ የድሮን ነገር መርሳት አይቻልም። እኔ የድሮን ያለፈውን እርሳው እያልኩ አይደለም፣ ነገር ግን የወደፊትን ለማስተካከል ስለ ድሮ እንኳን ትንሽ መጨናነቅ ማቆም አለብህ። ምንድነው የሉ ነገር እያለችው ነው። በደንብ ይመለከታታል ያማን እኔ ባለፈው ላልኩት ነገር በጣም በጣም ይቅርታ ጠይቃለሁ። እንደዛ ማለት አልነበረብኝም። ከልካለፍኩኝ ከመስመር ልፍ ያለው እኔ በእርግጥ ማንንም የማስከፋት ፍላጎት ኖሮኝ አይደለም፣ ግን በሰዓቱ በቃ ተናድርኩኝ ተናድርኩኝና የሚሰማኝን ነገር ተናገርኩኝ፣ ነገር ግን ትክክል አልነበረም። በቃ እና ምልህ ነገር የለ ያማን አንተ ሁሉንም በተመሳሳት ባንዴ ማ ማስደሰት አትችልም። ለራስ ማሰብ አለብህ። እኔ የሚያስጨንቀኝ ይሄ ነው፣ ይሄ ነው የሚያሳስበኝ እያለችው ነበረ። ከዛም በኋላ ታውቃለህ፣ በቃ ስተት ሰርቻለሁ እኔ አንዳንድ ጊዜ ያው አፈገፍጋለው አንዳንድ ጊዜ አቅመም አለው። ብዙ ጥያቄዎች ይፈጠሩብኛል ጭንቅላቴ ላይ ብዙ ነገር ልናገረ እችላለሁ። ይሄ መጀመሪያ የስተት አይደለም እርግጠኛ ነኝ የመጨረሻዬም ስተት አይሆንም። ከዚህም በኋላ ያው ትችለኛለ እንግዲህ ምን ይደረጋል እንግዲህ ታግዘኛለ ያማን። ምክንያቱን ያማንን በደንብ ለማወቅ ፈልጋለሁ እባክህ፣ ብላ ለመነችው። እንዲህ ብላ አስጠቀው ፈግግ ብለው አያት። ከተቀመጠበት ተነሳ። ወዴነ አለችው። እንዲህ ያማንን ለማወቅ ከፈለከ ላልሽም፣ ዛሬ ነው እምንጀምረው። ነኝ ኒት እያላን ነበር። ሂሳብ ሊከፍል ነበረ፣ ነገር ግን ዶክተሩ ከፍሎታል ተብሎ እየተነገሩ ነበረ። ጥሩ በቃ እንንቀሳቀስ፣ አመሰግናለሁ እያለ ነበረ። አብሯት እየወጣ የነበረው አብረው እየወጡ በር ላይ መኪናውን እንድትነዳ ቁልፉን እየሰጣን ነበር። ያማን፣ እኔ እኮ ግን ገና እኮ ነኝ አለችው። ችግር የለም፣ እንደዚህ ቀስ እየተባልነው ነው የሚል ለመዳው አመሻለሁ እያላን ነበረ። ተመለከተችው። ምናልባት ወደፊትም አንዳችን የሆነ ነገር ውስጥ ብንገባ አንዳችን አንዳችን ጎትተን ማስወጣት አለብን እያላት፣ መቼም አንድ ላይ እንደሚሆኑ እንደማይለያዩ እየነገራን ነው። በጣም ደስ አላት። ሁለት መኪናው ስገቡ ይንቀሳቀሳሉ። ነስሊሀን በሌላ በኩል እየተደናበረች ወደ ሸምኒም ቢሮ እየመጣች ነው ሸምኒም ቢሮ ውስጥ ነበረች ሸምኒም አረ መጥፎ ነገር ተፈጥሯል እንዴ ይህ ሰውዬ ከልጅ አጠገብ ምንድነው የሚያደረገው ጉቨንና ያማን አንድ ላይ እኮ ናቸው ምንድነው እየሆነ ያለው ነገር አልገባኝም ትላታለች ረረረረረ ምናልባት ጉቨን አባቱ ስለሆነ ይሁን ትላታለች ሸምኒም እኔ ለእንደዚህ የነቀል ጊዜ የለኝም ይኸውልሽ ቁም ነገር እየወረሮች ነው በጣም ጨንቆኛል ምንድነው የሚያረገው አለቻት እና ለምን አደውለት አለቻት አልደውልለትም ግን ቴክስት ላከልኝ ልጅሽ ከኔ ጋ ነው ደና ነው ምናምን ነገር አለኝ ምን ማለት ነው ስትላል ነበር ሸምኒም ከዛ ቆይ ቆይ ተረጋጊ እኔ ደውልለት አለሁ ብላ ደወለች። ሲጀመር ኔስሊያን ሼምኒም ስልኩ ቁጥሩን ኬት እንዳመጣችው ራሱ እየገረማን ነበር። ስታያት ነበረው ሼምኒም ስደውል ጉቨን ስልኩን አነሳው። ሄለው ጉቨን እንዴነ አለችው። ሼምኒም ሰላም በሰላም ነው እያላን ነበረ። ደና ነኝ። ያማን ከንተ ጋ ነው እንዴ ኔስሊያን እኮ ትንሽ ተጨንቃ አለችው። ያማን ደና ነው። ከእኔ ጋ ነበር ከደቂቃዎች በፊት፣ እናውን ደግሞ ተለያይተናል። ምንድን ነው እንደዚህ መጨነቅ? ቴክስት እኮ ልክ የላት እኮ ነበረ አለ አለለ አውላው። ልክ ነህ ልክ ነህ። ታዲያ የት ነው ያሉት አለችው። አላውቅም ከዛ ቦታ ሄደው ይሆናል በማለት ተናገረና ከዛ በኋላ መልሶ ሸብኔም አሁን ጥሩ ሁኔታ ላይ ያለም። ስልኩን መዝጋት አለብኝ። በቃ ቻው ብሎ ስልኩን ዘጋው። ከዛ ሸብኔም ስልኩ ከተቋረጠ በኋላ ነስሊሀን ተረጋጊ፣ አብረው እየተዝናኑ ነበረ፣ እየጠጡ ነበረ። አልቻት እየጠጡ ነበረ። ልጅ ምሩም ያጠጣው ስትል ነበረ። አረ አረ፣ ነስሊሀን ተረጋጊ። እንዴ በቃ አንዳንድ ጊዜ ግዜ እየጠጡ አይምራቸው ማዝራት አለባቸው። ለዛ እኮ ነው። ምን ችግር አለው? ምናልባት ምናልባት አባቱ ስለሆነ ትላታለች። ሸብኔም አረ የምታወሪው ነገር ተጠንቀቂ፣ የኔ ላይ እንደዚህ አይነት ቀልድ ራሱ ቦታ የሚለኝ ምን ሆነሽ ነው ብላት ወጣች። ከዛ ነስሊሀን ሸብኔም እንተታት ከሄደሽ በኋላ ፈጣሪ ሆይ በእንደዚህ አይነት የቀልድ ጥሩ አጋጣሚዎች መደሰት እንዳልችሉ እኮ ነው በቃ ነገር የመሆኑ የተዘጋጀው ምን አይነት ነገር ነው ብላ ታስባለች። ያማን ሰአቱ ሂዶ መሽቷል። አሁን ሩህያ በቀጥታ ወደ እነ ሰሊም ቤት ይዟት መጣ። ወደ ባህር ዳርቻው ከመጡ በኋላ ምንድነው ይህ ቦታ አለችው። ይህ ቦታ ሲጨንቀኝ፣ ወይ ደግሞ ሲያመኝ የመመጣበት ቦታ ከጭንቀቴም ከመሜም እድናለሁ እዚህ መጥቼ እያላን ነበረ። ይህ ቦታ ግን በጣም ሮማንቲክ ነው እያለችው ነበር አለ አዎ፣ እኔ ግን ሲደብር ነው የመጣው እያላን ነበረም። እና ከፍቅር አጋር ጋር መታጠቅም አለችው። እኔ ፍቅር አጋር ኖሮኝ የማያውቅም እያላን ነበረ። እሷ የመጀመሪያው እንደሆነች ፍንጭ እየሰጣት ነው ያለው። በጣም ደስ አላት። ከዛ ሰሊምን እየጠራ ነው ሰሊም እየ የመጣ አይደለም። ከዛም በኋላ ያማን ታውቂያለሽ፣ ለእኔና ለአንቺ እድል ያስፈልገናል፣ ለራሳችን እድል ልንሰጠ ይገባል እያለ ብዙ ነገር እየነገራን ነበረ። ታዲያ ከዚህ በኋላ ሲጨንቅና ሲያም ብቻ ነው እዚህ የምትመጣው እያለችው ነው። አይመስለኝም፣ ወደፊትማ እንደዛ ሚሆን አይመስለኝም እያላን ነበረ። ሁለቱም ይተያያሉ። ያማን የኔና ያንተ መንገድ ልክ እንደዚህ ባህር ሰፊና ረጅም ነው። አዎ ጉዞአችንም በጣም ረጅም እንደሚሆን ይጠበቃል። ያማን ምናልባት የሆነ ነገር ተሰምቶ ትንሽ እንኳን ዞር ካልክ ግራ ነው የሚገባኝ፣ መሄድበት ነው የሚጠፋኝ። እንድትሆኝ አልፈልግም። ሁልጊዜ ከጎኔ እንድትቆም ብቻ ነው የምፈልገው አብረኝ እንድትሆን ብቻ ብቻ እያለችው ነበረ። አይን አይኑን እያየችው እሱም አይን አይኗን እያያን ነው። ወደ እሷ በደንብ ቀረበ። ዝም ብላ እያየችው ነው። ከዛ በመጨረሻም እየሳማት ነበረ። ማንም ሰው አራበሻቸው፣ ስልክም ሰሊምን መጥቶ አራበሻቸውም። ሁለቱም ለደቂቆች ል ተጣብቀው ቀሩ። ከዛ ከተላቀቁ በኋላ ያማን እያቀፋን ነው። ሁለቱም በፈገግታ እየተቃቀፉ ናቸው። በሌላ በኩል ሰራ ከሳታቶች በኋላ ወደ ሸምኔም ቢሮ እየመጣ ነበረ። ሰራ በመጨረሻ መጣ። ስጠበቀ ነበር በጣም ጨንቆኝ አለችው። ጥሩ ይኸው መጥቻለሁ። ምንድን ነው እያላን ነበረ። እንዴት ሆንክ፣ እንዴት ሆንክ? ምንድነው ነገሩ? እስኪ ንገረኝ አለችው። ወይዘሮ ሸምኔም ነገሮች እንደምታስ ቤተሰባቸው ቀላል አረሎ ምንሆነሽ ነው አግኝቼዋለሁ። ግን ያው ለመጀመሪያ ጊዜ በሕይወቱ ሎተሪ እንደደረሰው ሆኖ ነበር እየተደሰጠው እናችን አጋጣሚ በጥሩ አጋጣሚ ነበር የሚጠቀማት እና በቃ እንዴት እንደሚደራደር ያውቃል አላት። አይሆንም ሰራን አይሆንም፣ የሚውል እንደዛ ትበል እንደዛ ትበል እያለችው ነበር እን ምን ሆነች ነው ይህን ነገር እንደ ዋዛ እንደ ቀልድ የተቀበልኩት ይመስልሻል እንዴ? የሚፈልገው ገንዘብ አለ። ከዛም በኋላ ቦታውን ያሳየኛል ማለት ነው አለቀ። እያላን ነበረ። ጥሩ ጥሩ ታው ቀላላለ በእንደዚህ አይነት መንገድ ብዙ ነገሮችን ስትፈታ እንዴት አማን ላይ እንደምትሆን አለችው፣ ወደሱ እየቀረበች እረፊ እረፊ፣ ይህ ስራ ቦታ ነው። እንደገና ሪስክ መውሰድ አልፈልግም። ሚዛን የታለች ብሎ የጠቃን ነበረ። እንጃ አላውቅም፣ የልትሆን ትችላለች ቢሮ ልትሆን ትችላለች፣ ከዛ ውጭ ልትሄድ ትችላለች፣ እያለችሁ ነበረ። ነስሊሀን ግን ልጇን ፍለጋ ወደ ጉቨን ቤት እየሄደች ነበረ። ከአመታቶች በፊት ከጉቨን ጋር ወደምትኖርበት ቤት ቀጥታ መሄዷን አልነገረችውም። ፈገግ ብላ ግን ታየዋለች። ገና ካሁኑ ሰራን ነስሊሀን ጉቨን ጋር ሂዳት ይሁን ወይ የድሮ ፈቃኛ ዋጋ ብሎ በስጋት እያሰበን ያለው። በሌላ በኩል ነስሊሀን ከደቂቃዎች በኋላ የጉቨን እና የእሷ ቤት ጋር ደረሰች። ወደ ውስጥ እየገባች ነው። በሩ ጋር ቀረበች። ብዙ ነገር እያሰበች ነበረ። በሩ ለመክፈት አንኳኳች። ስታንኳኳ እየተከፈተ አይደለም። ነገር ግን ቤቱን በደንብ ጠንቀቃ ታውቀዋለች። እሷና ጉቨን የሚስጥር ቁልፍ ያስቀምጣሉ። ዝቅ ብላ ቁልፉን አገኘቸው ከፍታ ገባች። ከገባች በኋላ ቤቱ በጨለማ ተውጧል። በቀጥታ ገና ከበር ስትገባ እሷ እንዲሁም ጉቨን ልደት እያከበሩ ነበር ያስታውሰችው። ይህም ስራ ቀርታ የጉቨንን ልደት እያከበረችለን ነበረም ነበረ። በቀጥታ ወደ ውስጥ እንደገባችው የሱን ፎቶ ታያለች። መሳቢያ ስትከፍት የእሷንና የጉቨንን ፎቶ እያየች ነበረ። በደረጃው እየወጣች ነው። ጉቨን በላይኛው ክፍል ተኝቶ ነበረ። በእጁ ላይ የእሷን ጌጥ ይዟል። እጅጁን እያየች በቀጥታ ዞር ዞር እያለች ቤት ውስጥ የሚገኙ ነገሮችን በሙሉ ትከታተላለች። እንዲህ እያየች ብዙ ነገር እያሰበች ድንገት ስልክ ተደወለል። ስልኩ አባይል አባይ ላይ እየጮኸ ነበር ጉቨንን ከእንቅልፍ ቀሰቀሰችው እሷም ተንሸራቅባ ስልክ አወራች የደወለው ያማን ነበር ልጄ የት ነበርክ የት ሆንን የጠፋኸው ስልክ ስደውልህ ስልክህ አይሰራም ነበረ በሰላም ነው አለችው በሰላም ነው በሰላም ነው ከሩያ ጋ ነበርኩ እያለ ነው ከሩያ ጋ ነበርክ ጥሩ ወደ ቤት ይድሻውን በቃ በኋላ እንገናኛለን ጥሩ እሺ በቃ እያለች ስልኩን ዘጋችው ዞር ስትል ጉቨን ቆሟል ከዛም በኋላ እንዴ ገባሽ እያለን ነበረ ይሄው ቁልፉ ቤቱ ምንም አልተቀየረም አለችው ጥሩ እያለ ተቀመጠ ከዛም በኋላ ስልኬን እኮ ብታነሽ ኖሮ ቀላል ነበረ እኔ እዚህ ረሳ አልመጣም ነበር የልጄ ነገር አስጨንቆኝ ነው አለችው ነስሊሀን ያንን ስልክ መደወል እኮ ያስፈልግም እኮ ነበረ። ቴክስት ልኬልሽ ነበረ፣ ደና ነው ብዬሽ ነበረ። ምን ነው ምን አስጨነቅሽ? ይህን ያህል ምን ነው ሰጋሽ? ያማን ትልቅ ልጅ እኮ ነው። እያላን ነው አሊ ትልቅ ልጅ ሆነም አልሆነም፣ እኔ ግን እናቱ ነኝ። ከዚህ የሚያስቀሪ ነገር አለ አለችው። አይደለም አይደለም እምልሽ፣ እንደ ህፃን ልጅ በየሪቆላንቺ የሆነ ነገር መነገር አለበት እንዴ? አይደለም። ያማን ልጅ ትልቅ ልጅ ነው። ከምታስቢ በላይ የቤተሰቡን ኃላፊነት በጀርባ የተሸከመ ጠንካራ ልጅ ነው። በጣም የበሰለ ልጅ ነው ሲላን ነበረ። እና ልጅ አደገና በሰለና ለእሱ ማሰብ ታቆማለ መጨነቅ ታቆማለ ማለት ነው። ጎቨን እንደዛ ነው የምታስበው አለችው። እሺ፣ ለማንኛውም ለማንኛውም ስለሱ የምታስቢ ከሆነ ትልቅ ልጅ ነው። የቤተሰባችሁ ጉዳይ በጣም እያደከሙና እያሰለች ሆነው አባካችሁ በላይ አትግፉት እያለን ነበረ። ይኸው ነው አላት። ግራ ገብታ ታየችው። እሺ ለማንኛውም አንድ የቀረ ሰርጀሪ ያለ እሱን አጠናቀህ ብትሄድ ደስ ይለኛል፣ ምክንያቱም መስመርን እያለፍክ ነው ብላ ወጣች። እሷ ከወጣች በኋላ ጉቨን እየተናደድ ነው ያለው። ሩያ በሌላ በኩል በጠዋት እቤት መጣች። ፊቷ እንደ ፀሐይ እያበራ ደስ ብሏት በፈገግታ ስትመጣ ቻላ በረጋ ገኘቻት። ሩያ እንዴት ነሽ እያለቻ ነበር። ቻላ ሰላም ነው ከመንጆ ተነሳሽ አለቻት። አዎ ደና ነኝ ደና ነኝ ያው እንግዲህ መተኛ ነበረብሽ ምናምን ነገር ልትይ ነበር አይደል? አገግሚያለሁ ችግር የለም ችግር የለም ደና ነኝ። ታዲያ እንዴት ነው ፊትሽ እንደ ፀሐይ እያበራ ነው? ምን ተፈጠረ አዲስ ነገር ነገራለሽ እንዲህ አለቻት። ኧረ ምንም የለም ምንም የለም ቻላ ግን አንቺ የምር ደናንሽ አለቻት። አዎ ደናነኛ ምንድን ነው ኬት እየመጣሽ ነው በጠዋት አለቻት። ያው እኔ እንትን በቃ ላ ያው በጠዋት የመጣሁት ምክንያቱም ምሽቱ ከያማን ጋር ነበር ታሳለፍ የነበረው ከሱ ጋር ነበርኩኝ አለቻት። ቻላ እየሳቀች ታያት ጀመር። ማለት ትላታላች። አይ ማለቴ ያማን ጥሩ ስሜት እየተሰማ አልነበረም ከጎኑ ሞን ነበረብኝ፣ እና አብረን ነበርን በቃ ይኸው ነው። ትንሽ ያው ከጎኑ ነበርኩኝ ብላ ተናገረች። ከዛ ቻላ ኧረ ችግር የለም ችግር የለም ምንድን ነው ማለቴ እኔ በመካከላችሁ ያለውን የፍቅር ኬሚስትሪ የማላቃስ መሰልሽ እኮ አዲስ ሰው አረግሽ ሽኝ እንዴ ታዲያ እና ውጤቱ እንዴት ሆነ? አለቻት። ውጤቱ ውጤቱ ምን ይሆናል? በመጨረሻም እንግዲህ በቃ እንደገመችው ነው፣ ግልጽ እኮ ነው እያለቻን ነበረ፣ እየተንተባተበች እና እና ይህን ቀን አናከብርም እንዴ? አብረን እንውጣ? አለቻት። ቻላ ይኸውልሽ፣ እኔ አልችልም እባክሽ፣ ደክሞኛለሁ፣ ማረፍ አለብኝ እያለቻን ነበረ። ሩያ እንደዚህ እያለች ስትመልስ፣ ነገር ግን ቻላ እንዴ፣ ለምን ሲባል ምን አለበት? ነይ፣ አብረን አብረን እንሂድ እንሂድ እባክሽ እያለቻ ነበር። ጥሩ ልብሴ ልቀይርሽ ይመጣለሁ ብላት ሄደች። ከዛም በኋላ ቻላ፣ ሩያ ከሄደች በኋላ ዛሬ በጣም ደስ የሚል ቀን አሳልፋለሁ ማለት ነው ትላለች በሌላ በኩል አሴ ቀጥታ እሙት ጋር መታለች። ምሳ እያቀራረበችለን ነው። ከዛም በኋላ እሱ ምግቡን መብላት ጀመረ። ጄሱር ደግሞ እንቅልፉን ተኝቷል። እሺ ጄሱር ተነስ፣ ተነስ እያለችው ነበረ። ጄሱር ልትቀሰቀሰው ስትሞክር ወረቀት እየወደቀ ነበረ። ወረቀቱን አነበበችው። ሻላ ለሩዝ ጋር እየጻፈችው ነበረ። የኔ ፍቅር፣ ሁል ጊዜ ማፈቅር አለው። በመካከላችን በጣም ብዙ መሰናክል አለብን። እንደዛ መሆኖ ግን አፈቅራለሁ የሚል ነበረ። ከዛ እሷ ቀሰቀሰችው። ምንድን ነው እያላ ነበር። ጄሱር አላር ምነኝ፣ ተነስ፣ ተነስ እያለችው ይዛ ወጣች። ምንድን ነው ጄሱር ልጅሷን፣ አንተ በቀቀስ በቀስ ገደሉስ ልከታት ነው እንዴ? አገዛኝ ባለች ቁጥር እሷ ማገዝ አለብን ትወድ ያለችው በቃ ለመነችኛ። ምን ላርግ ታዲያ እያንዳንዱ ነገር ለአንቺ መናገር አለብኝ እንዴ አሳዘነችኝ። በቃ ምን ላርግ ሲላነበረች ልጅ በቃ ወረች ማለት ነው። ኧረ ጄሱር፣ ወደ ራስ ተመለሰ፣ ባከባክ ንቃ። ምን ሆነ ነው እንደዚህ የምፈዘው? ገደል ግባልኝ ታለች፣ ገደል ገባላ ነው እያለችው ነበረ። አያገባሽም እያለ ነበር። ተናዳ ትታው ሄደች። ጄሱር ወደ ሞት ክፍል ይመለሳል። ጉቨን በሌላ በኩል በጠዋት ስራ ቦታ መጥቷል። ሆስፒታል መጥቶ አንዳንድ ነገሮችን እየተመለከተ ነበረ። ያማንን ጠርቶታል። በርጋ ሆኖ እየጠብቀው ነበረ። ያማን መጣ፣ ዶክተር እያሉ ነበረ። ከዛ ጉቨን ይቀበላል። አንበሳው መጣ፣ እንዴና ሁሉ ነገር ሰላም ነው? እንዴት ነው ሙድ ተስተካከለ? ደስተኛ ሆናል። በጣም በጣም ደስተኛ ሆናል፣ ከፊት ይታየኛል። ሲጀመር እኮ ያንተን ነገር ነው የመጫጣውት። በቀላሉ ነው የተፈወስከው አይደለ? ፈወሰች አይደል? እያሉ ነበረ ዶክተሩን ለመናገር። በቀላሉ ግብ አስቆጥሯል። ባለቀ ሰዓት ነው ግብ ያስቆጠርከው አላው። አዎ፣ ባዶ ጎል እንደንስ መለከት በቃ በቀጥታ ጎል አስቆጠርኩኝ። ለማንኛውም ለምን እንደጠራው ታውቃለህ? ያው የኡሙት አሳዳጊ አንተን አደለ፣ በህግ ደረጃ አለው። አዎ እያለ ያማን ይመልሳል። ጥሩ እንግዲህ ኡሙትን ኦፕሬሽን የምንሰራበት ጊዜ ደርሷል እያለ ሲናገር፣ ያማን ደስ አለው። አዎ ቆይ አንዴ፣ ቆይ አንዴ። ምን እንግዲህ ነገር አለ። ይህ ኦፕሬሽን በጣም ጥሩ ነው አውቃለው ነገር ግን በጣም ሪስክ አለው። እሺ ይሄ ሪስኩ ደግሞ በጣም ከባድ ነው። እዚህ ወረቀት ላይ አንተ መፈረም አለብህ። እኔን ኦፕሬሽን ሰርቼ ቶሎ ብዬ ከከተማ ለቅቄ መሄድ አለብኝ አለቀ እና ለዚህ ሲባል መፈረም አለብህ እና በደንብ አስብበት። ኡሙትንም አማክረው ነገሩ ቀለል አይደለም። እዚህ ስራ ላይ እንግዲህ ማጂክ አስማት የሚባል ነገር የለም፣ ህክምና ነው።

በቃ አንተ ጠይቀው አናገረው፣ ፈቃደኛ ከሆነ ሆነ እሺ፣ ብዙ አትጨናነቅ እያለው ነበረ። የሱ ውሳኔ ነው ብሎ ተሸኘው። ከዛ ያማን ወደ እሙት ክፍል እየገባ ነበረ። ወደ ውስጥ እየገባ ከእሙት አጠገብ ተቀመጠ። ከዛ ያማን እንግዲህ መልካም ዜናም አለ፣ ትንሽ አጠራጣሪና አስደንቀጭ ዜናም አለ ይላቸው ጀመረ። ምንድነው እያሉ ይጠይቁታል። ወንድሜ እሙት፣ ያው እንግዲህ ሰርጀሪ የምትሰራበት ጊዜ ደርሷል አለው። እሙት በደስታ ፈነጠዘ። ጄሱረም እንዴ በጣም አሪፍ ሀሳብ፣ ፈርመዋ ወረቀቱ ላይ እያለው ነበረ። ከዛ በፊት ግን ምነግር ነገር አለ እሙት። ይወለ ታውቃለ፣ ህክምና ምንም የማጅክ ስራ የለው ህክምና ማለት ታውቃለ፣ በጣም አስቸጋ። እና ሪስ ካለው በቃ ህይወት ላይ ትፈርዳለህ፣ እያለው ነበረ። ከዛ ጄሱር ኧረ ለምን ሲባል ለምን ኧረ ቢቀር ይሻላል እያለ ነበረ። ያማንም ቢሆን ታውቃለህ፣ እኔ አንተን እድሜ ልኬን ባዝልህ አይሰለቸኝም። ምንም ችግር የለም። አሁንም ቢሆን ከጎነነኝ እያለው ነበረ። ሙት ይሰጋ ጀመረ። ጄሱርም ቢሆን ኧረ ችግር የለም፣ እኔም ከጎነነኝ እኔም አለሁኝ ችግር የለም፣ እኔና ያማን አብረናለን እያለ አጠገቡ ተቀመጠ እያቀፈው ነበረ። ሙት እዚህ ነገር ላይ እንዳይስማማ ግፊት እያደረጉልበት ነበረ። ከዛ በኋላ ሙት ግን ወንድሜ፣ እንግዲህ ምን የሚምጣ ምንም መቀበል አለብኝ። የሆነ ይሆናል ፈጣሪ ያልሆነው የሚሆነ አለ በቃ አቀበላለሁ እንዲመጣ ምንም ውጤቱን እቀበላለሁ እያለ ነበረ። ከዛም በኋላ በቃ እንግዲህ ኮ እንደዛ ከሆነ ልፈርም እያለ ነበረ። ያማን ጉቨን ማለት ስሙ ትርጉሙ እምነት ነው። እንግዲህ ጉቨንን እናምነዋለን፣ እንግዲህ በቃ ያለን አማራጭ ማመን ነው እያለው ነበረ። ከዛ ፈረመ። ከዛ በኋላ ሊሰጠው ልሄድ ነው እየተላቀሱ ነበረ። ያማን በዚህ መንገድ እሙትን እየሳመው እየወጣ፣ ጉቨን በሌላ በኩል ወደ ነስሊሀን ቢሮ እየመጣ ነበረ። በሩን ከፈት ያደርግና የቢሮ አንበር መግባት ትችላለሁ አላት። ዝም ብላ አየችው። ከዛ ስራዋን ቀጠለች። ግባም ውጣም አላለችውም። ከዛ እሱ ገባ። እንግዲህ ለኦፕሬሽን የሚያስፈልገውን ነገር እያዘጋጀን ነው አላት ጥሩ ጠሩ ትለዋለች። ትላንትና በተፈጠረ በተፈጠረው ነገር በጣም ይቅርታ ጠይቃለሁ። እንደዛ መሆን አልነበረበትም አውቃለሁ እያላን ነው እያለች፣ እያለችውንም ስራን ቀጠለች። ድንገ ስራ መጣ። በርጋ ቆመው የሚያወሩትን ነገር ማዳመጥ ጀመረ። ነስሊሀን እንዴት ራሷ እንደምትከላከልና ጉቨን ይሁን ነገር ለማውራት እንደሚሞክር ነበር የተረዳው። አሁንም ቢሆን ነስሊሀን ጥሩ እያለች ብቻ ከመለስ ውጭ ምንም መልስ የላትም። ይሄ ኦፕሬሽን ተጠናቀቀ እንግዲህ ከከተማ ወጣለሁ እና እንዳለቀዎች መሆን አዘጋጅቻለሁ እያላን ነበር። ጥሩ እና ሌላም የለህም እያለችው ነበረ። ሰራኔን እያዳመጠ ከዛ ትቷቸው ሄደ። እንደውም ማረፍርክ እያለችው ነበር ነስሊሀን ከዛ በኋላ ጎቨን እሺ ጥሩ አመሰግናለሁ፣ ስለ ሁሉም ነገር ትናንትና ትንሽ ካሳዘንኮች በጣም ይቅርታ እያላት እየወጣ ነበረም ሊወጣነና ግን በርጋ፣ ነስሊሀን አንዳንድ ጊዜ ነገሮች እንደምናስባቸው እንደምንገምታቸው አይደሉም፣ እሺ ይህን ብቻ አውቂ ብሏት ወጣ። እንዲህ ካላት በኋላ ምን ለማለት ፈልገው ነው ብላ ብዙ አሰበች። በሌላ በኩል አሴ በቀጥታ ወደ ያማን ቤት መታለች። ወደ ትልቁ ቤት ከመጣች በኋላ በር አንኳኩታ ፌሪዴ ከፈተችላት። ያማንን ከፈለግሽ ሻማን የለም አለቻት። እሺ ቻላስ የለችም አለቻት። ቻላም የለችም ስላል ነበረ አላዝም የለም ስትል አላዝ አለ ትላታለች ፌሪዴ ኔ ገባሽ ያለቻት አሲ ራስ ወደ ውስጥ ገባች። በሩጫ ደረጃውን እየወጣች ነው። በቀጥታ ወደ አላስ ክፍል ሰተተብላይ ገባቸው። አላዝ ገላውን ታጥቦ እየወጣ የሆነ ነገር እየደረበ ነበረ ስትገባ ስታየው በግማሽ አርቃኑን ይቅርታ ብላ ዞረች። ምን ተፈጠረ? ምንድን ነው ችግር አለ እንዴ? አራቁት ማይታችም እንዴ? ሰው እያላን ነበረ ጎሎባ ክልብስን ለበስ ወሮ ናቆምና አለችው። ችግር የለም፣ እንደዚህ ነው ማናገርሽ። በይ ምን ለማለን የመጣሹ ምንድን ነው? ያማልኮች ነው እንዴ? በይ ተናገሪ። ምንድን ነው ፊትሽን አዞርሽ? ምንድን ነው ፈራሽ እንዴ ፈራሽ እያላን ነበረ። ምንድን ነው የምፈራው? ምንድን ነው አንተ? ምን የሚፈራ ነገር አለ ደሞ ምንድን ነው አንተ። ቆይ ለእህትህ ትንሽ አታስብም እንዴ አታዝንም እንዴ? እህትህ አሁንም ቢሆን ገደል ጫፍ ላይ እየሄደች ነው፣ አንተ ትንሽ ለእሷ እንኳን ግድ የለም እንዴ አለችው። እሺ፣ የምወዳት የማከብራት እህቴ ምን አጠፋች? እስኪ ንገረኝ ብሎ ጠየቀ። ሩዝ ጋር ለማግኘት እየሞከረች ነው። ጄሱርን ተጠቅማ ደብዳቤ ላከችለት። መልእክት ይህን ነገር ሳታቀርተ ነው አለችው። ሲጀመር ጄሱር ለምን ተስማማ? እሱ ቆ ያመዋል እንደ ችግሩ አላት። ምክንያቱም እህትህ ሰዎችን በቀላሉ ታሳምናለች፣ ሰዎች እንዴት መጠቀም እንዳለባት ታውቃለች። በቃ በዚህም በዚህም ብላ አሳመነችው። ይሄው ነው ስትሎ ነበረ። እና እኔ ምን ማድረግ አለብኝ? እንግዲህ ራሱ ጄሱር እኔን ነገር እምቢ ማለት የነበረበት እኔ ምን ላድርግ? እያላን ነበረ። አዎ እምቢ ማለት ነበረበት። አንተም ደግሞ ከእህት ጎን መቆም ነበረበ፣ እያለችው ነው ወደሱ እየጠጋች ከዛም በኋላ እሱ ፍጥጥ ብሎ አያት። ከእኛ ራቅ! እሺ ያማን በጣም ጥሩ እሱ ስለሆነ ነው እሺ አንተን ለፖሊስ አሳልፈ ልሰጠ ያማን ሌላ ነው፣ እኔ ደግሞ ሌላ ነኝ። እኔ ግን አልምርም። ታውቃላረለ እኔ ምንም ማድረግ ያለብኝን ነገር አንተ ላይ አደርጋለሁ እያለችው ነበር። ፍጥጥ ብሎ አያት። አስፈራርታ ወጣች። ከወጣች በኋላ ፈገግ ብሎ ስለሷ እያሰበ ነበረ። በሌላ በኩል ያማን ወደ እህቱ ወደ ኤጄ ክፍል እየገባ ነው። ከእሷ ጋር ተቃቅፎ እያወራ ነበረ። የኤጄ የልብ ሁኔታ እየባሰበት እየመጣን ያለው አሁን፣ ሙሉ ለሙሉ ሕክምናዋ ሆስፒታል መሆን አለበት። ከጎኗ ሆኖ እያወራን ነበረ። አዝናለች ምን ተፈጠረ ብሎ እየጠየቃን ነው። ቀስ ብላ እየነገረችው ነበረ። በሌላ በኩል እነ ቻላና ሩያ አሁንም ቢሆን ጉዞ ቀጥለዋል። ከዛም በኋላ ቻላ ሩያን ዋው ሩያ፣ ቀስ በቀስ መኪና መንዳት እንዳቻልሽ ራ ጎብዘሻል አለቻት። አመሰግናለሁ አመሰግናለሁ ያለቻ ነበረ። ሳስበው አሁንም ቢሆን የምትወጅ ያማን ያለ ግን ይልሽ እንደዚህ በፍራት የምትነጂ ከሆነ ያሰብንበት ቦታ በ10 አመት ማንደርሰን ትንሽ ነዳጁን ረገጥ አርጊው ብላ የመከረቻን ነበረ። አው ሺ ሺ ሺ ይያለቻ ነበር። በያ በይ በፍጥነት አሽከርክሪ አሽከርክሪ፣ ሳሰበው ሳሰበው መዳኒትሽን ያገኘሽ ይመስለኛል እያለቻት ተየቀለደሽ ነበረ። ከዛ ሩያ በጣም አላት። ሙቀት እየተሰማን ነበረ። ከዛ ይህን አጋጣሚ ቻላ ተጠቀመችበት። ቻላ ቦርሷን በቀጥታ የእሷ ስልክ ላይ ተካስቀመጠሽ በኋላ ሩያ ስለ ስልኳ ረስተው ነበረ። ቀስ ብላ በጇ ፈልቀጋ ስልኳን አገኘችው። ከዛ ቻላ የ ሩያን ስልክ አገኘችው በኋላ ቀስ ብላ ፍላይት ሞር ላይ ያደረገችው ስልኩ እንዲጠፋ ኔትወርኩ ካደረገች በኋላ መልስ አስቀመጠችው። ከዛ በራሷ ስልክ ደግሞ ቴክስት ላከች። ግሩፕ ቴክስት ነበር የላከችው ለአላዝና ለያማን። ለያማን ለሁለቱም የላከችው ተመሳሳይ ቴክስት ነበረ። ፍቅረኛ ማጣት ማለት የምትወደውን ሰው ማጣት ማለት ትርጉምን እንደሆነ ዛሬ ይገባል የሚል ነበረ። ለያማን መጀመሪያ ይሄ ቴክስት ገብቶለት እንዳየው ደነገጠ። ከዛም በኋላ ሩያ አጠገቤናት የሚል ቴክስት ቻላል ካለች፣ ደንግጦ እየወጣ ኤጄ ስጠራው ነበረ፣ አልሰማትም። ፈጥኖ እየወጣ ነው በተመሳይ መንገድ እየገባለን ነው። ነገር ግን ያማን በጣም ተጨነቀ። በተደጋጋሚ እየደወለ የነበረው ወደ ሩህያ ነበረ። ሩህያ ስልኳ አይሰራም ምን ተፈጠረ እያለ አሁንም በስጋት ይደውላል። በሌላ በኩል አላዘም ቢሆን ይህን ቴክስት ሲመለከተው በስጋት በተደጋጋሚ ወደ ሩህያ እየደወለ ነበረ። ከዛም በኋላ ቀጥታ ወደ እህቱ ክፍል መጣ። ሲመጣ ደብዳቤውን አግኝተዋለች። ተናደደ። እንዴት ደብዳቤውን አልወሰድኩትም ብሎ እያሰበ ነበረም። ወደ ቻላ ደወለ። ሲደውል ስልኳ አይሰራም። ስልክሽን አንሺ የሚል ቴክስት እየላከ ነው። ቀጥታ ወደ ኢንስታግራም አካውንቷ እንደገባ ለቃ ነበረ የሆነ ቪዲዮ ስቶሪ ላይ አድርጋለች። ይህ ቪዲዮ ላይ የሚታዩት እሷ እንዲሁም ሩህያ ናቸው። አብረው እየተዝናኑ የሆነ ቦታ ነበረ። ከዛ ወደ ቦታው ሊሄድ ነው። በአንድ በኩል ያማንም ቢሆን ይሄ ቪዲዮ ተላከለት። ቪዲዮን ተልኮለት ሲመለከት ወደ ቦታው እያመራ ነበረ። በአንድ በኩል ጉቨን በውጭ በኩል ሆስፒታል አካባቢ ተቀምጠዋል። ሰራን ወደሱ እየቀረበ ነው። ወደሱ ቀርበ ብዙ ነገሮችን በአንዳንድ ቅኔ ሲናገር፣ ሰራን ምንድን ነው መናገር ያለብህ ነገር ካለፈ ለፊት ተናገር ብሎ ጠየቀው። ጉቨን እኔ ከአንተ ምፈልገው ከቤተሰብ እንድትርቅ ብቻ ነው፣ ችግር አትፍጠርብኝ እያለው ነበረ እጠን አለብህ ፍጠን፣ ጊዜ የለም። ሰርጀሪ እንዳለቀ ምክንያቱም መሄድ አለብህ እያለው ነበረ። ሄዳለሁ፣ ሄዳለሁ፣ ችግር የለም ሰራን ግን ታውቃለህ፣ የአማን ልጅ ስለሆነ እድለኛ ነህ በጣም ምክንያቱም የአማን እንደናንተ አይደለም እያለው ትቶት ሄደ። ነስሊሀን በሌላ በኩል ኤሽሬፍን ገና ስት መፍራት ጀምራለች። አሁን በርቀት ኤሽሬፍና ፌሪዴ አብረው ወደ ቢሮ እየገቡ አየቻቸው፣ ተደበቀች። ከዛም በኋላ ልክ እነሱ እሷ በርጋ እንደደረሱ እንደ አዲስ እንደምትወጣ ሆና ወጣች። ከወጣች በኋላ ፌሪዴ አንድ ጊዜ ላናግረሽ ስትል ነበረ። ኤሽሬፍንም ሰላም እያለችው ፌሪዴ ቆመች። ፌሪዴ ባለፈው ለተሸጠሽኝ የጆሮ ጌጥ የኔ አልነበረም አይገርምም የ ቤት ነበረ ይሄ ባለቤቱ መፈለግ አለብሽ ብላ ሰጠቻት። ፈጣሪ ሆይ እሺ ያገኘዋለሁ አመሰግናለሁ ብላ ጆሮ ጌጥን ተቀበለቻትና ሄደች። ከዛም በኋላ እንደዚህ ብላ ትታሰትሄድ አሁንም ቢሆን ሻይንም ፊቷ ላይ ፍራትና ድንጋጤ ይታያል። በመጨረሻም አላዝና ያማን መንገድ ላይ ተገናኘው። ያማን ዝም ብሎ መንገድ እየተጓዘ ነበር። ድንገት አላዝ አየው። ወንድሜ ብሎ እየጣራ ነበረ ወደ እሱ እየቀረበ ምንድን ነው እዚህ ምን ታረጋለህ ብሎ ያማን ጠየቀው። የሩዝ ጋርን ን ጉዳይ ጨረስኩለት። አሁን ደግሞ ማን ከእህቴና ከሩያ ጋር እንደሚሳፈጥ ላይ ነው እሱንም ልጨርሰው እያለው ነበረ። ምንድነው ቻላወቀች እንዴ እያለው ነበረ ምን ባኪዮ ደብዳቤ ነገር ትቼ ነበረ ልጠፋ ስል ከዛ ነበበችው አለው። አንተ ምን ሆናል ሞኝ ነህ እንዴ እንዴት እንደዚህ ነገር ጽፋ አለ እያሉ ነበረ። ችግሬ ለምንም ቢሆን በቃ እንግዲህ እያለው ከዛ ሁለቱም አብረው ይፈልጓቸው ጀመረ። ስለ እነሱ እያጠያየቁ ቪዲዮ እያሳዩ እነዚህን ሴቶች ቅርብ ጊዜ እዚያ አይታቸዋል እንዴ ብለው ወንዶችን እየጠየቁ አላየናቸውም ይሏቸዋል። ገናና ያማን ዞር ከማለታቸው እዚህ ከነበሩ አሁን እኮ ስልካቸውን ስጡን ምናምን ነገር እያልናቸው የሆኑ አስቀያሚ ነገሮች ሲባባሉ ሰሟቸው። ወዲያው ነበር አላዝና ያማን ፈጥነው እነዚህን ሁለት ወንዶች በእጃቸው የመቷቸው። ከዛ በኋላ አብረው ይመለሳሉ። አላዝና ያማን ከድሮ የበ የበለጠ በደንብ እየተግባቡና ባህሪያቸው እየተጣጣመ እየመጣ ነው። አሁንም ፍለጋቸው እንደቀጠለ ነበረ።